ኖላዊ ቅዱስን አንጠለጠለው። እንዴት ብትደፍር ነው? እንዴትስ ብትንቀኝ ነው? የኔን ሀንዬ እንደዚህ ያደረካት? አንተ አረመኔ ጨካኝ፣ ቆይ ማልኮ ነው የማንስ ተልኮ አለ? እስኪ ንገረኝ፣ እስኪ ንገረኝ እያለ አቶኑ ላዊ አንጠለጠለው ቅዱስ አረባክህን ገደልከኝ አረባክህ ትንፋሻ ጠረኝ እያለ ቢለምነውም እንኳ ድብ እንበል፣ እኔ ራሴ ነኝ የምገልህ፣ በእጄ ነው የምትጠፋው። ልጅ እኮ እስካሁን ድረስ ምንም ነገር እያለች አይደለም፣ መናገርም ሆነ መተንፈስ እየቻለች አይደለም፣ እዛ ኮማ ውስጥ ናት። ስለዚህ አንተ አረመኔ ጨካኝ፣ የላከን ሰው መናገር አለብህ ካልሆነ ግን እመነኝ እገላሃለሁ እያለ አለ መስፍንና ወይዘሮ ሜላት እባክህ የሃንዬ አባት፣ ኧረ እባክህ የልጅ በእጅ ስበብ ይሆናል። በስተርጅና ይህንን ነገር ሃንዬ ብትሰማ የእውነት የምትወደው ይመስልሃል እንዴ? እያሉ ቢለምኑትም እንኳ በፍጹም ምንም ሆነ ምንም ይህን ልጅ ዛሬ እኔ እገለዋለሁኝ። እንዴት ቢደፍረኝ ነው? እንዴት ቢደፍረኝ ነው? አሁን አቶ ኑላው የለም አሁን ኖላዊ የሚባለው የለም፣ ከዚህ በኋላ አረመኔውና ጨካኙ የሀብና አባት ነው ያለው እያለ እራሱን መቆጣጠር እስከሚያቅተው ድረስ ዛተ። ያሳዝናል። ሰላምዬና ምላስ የሆነው ደግሞ አበጀህ አበጀህ እያሉ ሞራል መስጠት ሆነ። ወይዘሮ ሜላት እናንተ ልጆች፣ አረ ተረጋጉ ቆይ ይሄ ሰውዬ ይህን ልጅ ቢገለውስ? እያሉ ቢሉ እና ታዲያ እህታችንን እንዴት እንደዚህ ያደርጋል? ቆይ ማን ልኮህ ነው ቢሉትም እንኳ ግን ቅዱስ ለጺ በፍቅር የተነሳ ለጺ ደበቀላት። ማንም ልኮኝ አይደለም በስህተት የተፈጠረ ነገር ነው። እንዴት በስህተት የተፈጠረ ነው ትላለክ? አንተ ስልክ ደውለህ አንተ ራስህ አይደለህም ወየ ጠራሃት እና ይህ በስህተት ነው እያልከን ነው ወይስ ደግሞ እኛ ላይ እቃቃ ጨዋታ እየተጫወክብን ነው ያለኸው አሉ። እሱም ደግሞ በፍጹም ሊናገር አልቻለም። ዶክተር ዶክተሩ እንግዲህ ሀኒቾን በሚያሳዝን ሁኔታ አሁንም መንቃት አልቻለችም እና ጭንቅላቷ ላይ ትልቅዬ የደም መፍሰስ ስላለ ለትንሽ ቀንም ቢሆን እዚህው ኮማ ውስጥ ትቀመጣለች ብሎ ሲል አቶ ኖላዊ ቤቱ ሁሉ ጨለማ ሆነበት። ተምቹና ጆሮ ተገናኙ። ደስ በሚል ሁኔታ ያሳለፉትን ታሪክ ሲያወሩ፣ ቆይ ተምቹ ለምንድን ነው የራከን? እስኪ ንገረኝ እኔ ያለሁበትን ሁኔታ እንዴት እንዴት ብትደፍረኝ ነው እንዴትስ ብትሆን ነው እንደዚህ ያደረግከኝ እያለ ሲለምነው፣ ምን ላድርግ ብለህ ነው እኔም ያለሁበት ሁኔታ በጣም ያሳዝን ነበር ምክንያቱም እርግብ የአንተ ሰውነት እንዳባ ጨጓሬ ይኮሰኩሳል ብላኝ ነው ጥላኝ ሄደችው። ታዋኝ ባክ ጆሮ ወይ ከነሃና ወይ ከአንተ ከጓደኛ ያልሆንኩኝ፣ ሁሉም ነገር ድብልቅልቅ ብሎብኛል ሲለው ስላህና አታንሳብኝ፣ ተምቹ እባክህ ተወኛለ። ምንድን ነው እኔ የማላውቀው የተፈጠረ ነገር አለ እንዴ? ሰላም ሰላም! ውድና የተከበራችሁ የሌላ መሀመድ ዩቲዩብ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ነባር ቤተሰቦች ደግሞ ስለምትከታተሉን ከልብ እናመሰግናለን። እጅግ አስተማሪውና አጓጌው ኖላዊ ድራማ እንደቀጠለ ይገኛል። የሌላ ሙሐመድ ቤተሰቦች ላይክ፣ ሼር፣ ኮሜንት እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጉብ ጉብ እያደረጋችሁ ቪዲዮዎችን እስከ መጨረሻው ድረስ ተከታተሉልን። እናም እባክህ ተምቹ እስኪ የተፈጠረውን ነገር ንገረኝ፣ ሲለው ጆሮ አይ፣ አንተ ንገረኝ እባክህን፣ እስኪ ምንድን ነው ብሎ ሲለው፣ ምን ያልተፈጠረ ነገር አለ እኮ ንገረኛ ባክህ። ሀና ሌላ ፍቅራ ትታኝ ሂዳለች። ምን ባንተ ላይ እንዴት እንደዚህ ይሆናል ባክህ። ሀና ድሮን ከሃዲ ነበረች። እናም አስመስላኝ ቀርባኝ፣ አስመስላኝ ራቀች። አይ፣ እውነት ለመናገር እባክህ፣ ባለማወቅ ሊሆን ይችላል ይሄንን በፍጹም ልቋቋመው አልችልም። እሱ ይበቃል ብለህ ነው ሌላ ሳይሆን፣ አሁን ደግሞ ሀና ሆስፒታል ናት። ለምን ተብሎ ምን ሆና? እኔ አላቅም። ብቻ ትምህርት ቤት በተፈጠረ ግብ ግብ ነው መሰለኝ የእዝራ አፍቃሪና መሰል ያስደበደበችው። እሱን ግን ስገምት ነው። ልጁ እስካሁን ድረስ ምንም ነገር አልተናገረም። እና ፋዘር ደግሞ በጣም አብዷል እንዲሁም ጨልሏል። ስለዚህ ምን ማድረግ እንዳለብኝ አላቅም። ነገር ግን እውነት ለመናገር እስከ ዛሬ እኔና ፋዘር ስንፈልግህ ነበረ ብሎ ሲለው፣ እኔማ የምበላውም የምጠጣውም አጥቼ ጫማዬን ሳይቀር ሽጬ ያለሁት በነጠላ ጫማ ነው እና ከሰውነት ውጭ ሁኛለሁ። ወደ እናንተ እንዳልመጣ ያው ሌባ ሁሌስ ሌባ አይደል ባይሰርቅም ሌባ ስለሚባል ምናልባት ወርቁን እኮ ያን ጊዜ ሀናና ሰላም አይተውኝ ስለነበረ ቦሳውን በጣም ስለፈለግኩት አንተ ነህ ሌባው ብለው ግርግር እንዳልፈጥር ብዬ ነው በዛው የጠፋሁት እና እና እነሱ ቢጠረጥሩህ እኔ የምጠረጥርህ ይመስልሃል? አንተ ሌብነትን ከተውክ እኮ አቆይተሃል። ቢሆንም እንኳ እባክህ እሱን እርሳው። እና ታዲያ ሌላ ምን ተፈጠረ? እባክህ ድንብላል የምትባለዋ ልጅ በደንብ እየተንከባከበች ነው። እውነትህን ነው? አዎ እውነቴ ነው። ብታይ በጣም ደስ በሚል ሁኔታ እየተንከባከበች ነው። ግን ምን እየተሰማኝ እንዳለ እንደው አላውቅም። በፍጹም እርግብን ራሳታለሁ ብዬ አንድ ቀንም አስቤ አላውቅም ነበር። ይሄን ሰሞን ብታይ በጣም ደስ እያለኝ ነው። አረረ እውነት ለመናገር ድም ብላል እኮ በጣም ጸዴ የገጠር ልጅ ናት። በጣም ደግሞም የገጠር ልጅ የዋሆች ናቸው እና ጠበቅ አድርገህ ብትይዝ ይሻልሃል ሲለው፣ አይ እኔን ያየ ይቀጣ ከዚህ በኋላ የእውነት ከርግብ በኋላ ሌላ ሴት እቀርባለሁ እንኳ አልልም። ግን በፍቅር ሳይሆን ዝም ብዬ ወዳታለሁ። እሱን እንግዲህ ቀስ ብለን የምናየው አይመስልህም እንዴ? ለማንኛውም ይመችህ። ብሮ አሁን የግድ ሀናን ማየት አለብን። ተምቹ እና ተረጋጋ ሲለው ጆሮ እብቅ እሳንተ ተረጋጋ። ሀና የእውነትም ያንተ የምትሆን ከሆነ እመነኝ፣ ይዘገያል እንጂ ያንተ መሆኑ አይቀርም። እዝራስ ማን ነው? ምናልባት እዝራኮ እንደሚባለውም እንዳንተ የሚወዳትና የሚያፈቅራት ላይሆን ይችላል። እንደዛ ሳትበል ሀና እኮ እሱን ስታየው በጣም ነው የምትፈነድቀው። እና ሰዎች ሁሉ መጥተው እኔና ሀና በደንብ እንደምንግባባ እና እንደምንዋደድ ምስጢር እንደማንደባበቅ ሁሉም ያምናሉ። ነገር ግን ተቃራኒ ነው። እሷ የምታምነውና የምትወዳው እዝራን እንጂ እኔን አይደለም። ወይዘሮ ሜላት ወይዘሮ ሜላት የዚህ ሁሉ መንስኤ ባዩሽ ናት፣ ምክንያቱም ይህን ልጅ የቀጠረችው ባዩሽ ናት በማለት እምቢ ዘራፍ አለች። መስፍን ተረጋጊ እንጂ እባክሽ ብሎ ቢላት ትሰማኛለህ? እንደውም ያን ጊዜ ብሄርኩ በሰዓት እስር ቤት ያለኝ ጉዳዬ ከመስፍን ጋር ነው እንጂ ከሀብት ከንብረትሽ ጋር አይደለም። በእርግጥ እርግብንና ሀናን ያስገባኋት እንደ መንደርደሬ ሀሳብ ነው። ዋናው ሀሳቤና ዋናውን የመጨረሻ ጥቃቴን የማጠቃው ግን መስፍንን ነው ብላኛለች። ከአንተ ጋር ምን አይነት ግንኙነት ነው ያላት ብሎ ብትለውም እንኳ አቶ መስፍን ግን መደበቅን መረጠ። እናም የወይዘሮ ሜላትና ስለምታቅ ቆይ ለመስ መስፍኔ ለምንድነው ሁሉንም ነገር ለመሉ የማትናገረው? እኔ አውቃለሁ ማለቴ ባዩሽ ከጥንትም ከድሮውም እንደምትወድህ ታዲያ ይህንን ነገር ለምን መደበቅ አስፈለገ? እማዬ እስኪ ተረጋጊ። ምን ብዬ ነው አሁን ለሚሉ እሷ ስለምትወደኝና ስለምታፈቅረኝ ይሄ ሁሉ ጨዋታዋ ነው ብዬ የምለው እኔ ማ? ይህንን አላደርግም። ለምንድነው የማታደርገው? ምን ይፈጠራል ብታደርገው? ተቀይማኝ ትሄዳለች፣ አሊያ ደግሞ እንፋታ ትላለች። እሱን ደግሞ እኔ አልፈልግም ብላ ብላ ታዲያ ባዩሽ እንደምትወድህና እንደምታፈቅርህ መናገሩ አይቀር። ይሄ ሁሉ በቀል ደግሞ እሱን አንተን ስለምታፈቅር ነው ብላ ብትናገር አንድ ቀን ከሰማችም ትስማ። እዛ ድረስ ግን እኔ አልናገርም። እኔ ግን ማዬ አፌን ሞልቼ የምናገረው ነገር በፍጹም ሃና በአሁኑ ባዩሽ ያደረገችው አይመስለኝም። እኔም እንደዛ ነው የምጠረጥረው። ለማንኛውም ልጃችን መንቃት አለባት እያሉ ጾለታቸውን እና ዱአቸውን ጀመሩ። እናም የወይዘሮ ሜላታያት እናት ይቅርታ ወይም የወይዘሮ ሜላት እናትና የሀኒቾ ያት የኔ ክብ ጨረቃ እኮ ነው የምትመስሊው፣ የድስት ክዳን ክብብ ያልሽ ቆንጅዬ ፊት እባክሽ ነቂ፣ እያለች መለመን ጀመረች። ሰላምዬ ሰላምዬ፣ እዝራን፣ አንተን ካገኘች በኋላ እህቴ እህቴ ተቀይራብኛለች። ሁኖም ሳለ በጣም ሀሳብ ውስጥ ገብታለች። እስኪ ተመልከት፣ አንተን ካገኘች በኋላ ህይወቷ እየተመሰቃቀለ ነው ያለችው፣ እዝራ እናም እንድትለቃት ትፈልጋለሁ። ምን? አዎ፣ እመነኝ። ከሆስፒታል ከወጣች በኋላ ካንተ ጋር እንድትቀጥል አልፈልግም። ምናልባትም እኮ እኔ ሁሌ የምህቴ ላልጠብቃ ትችላለሁ። እና ያችን ፅ እሷ ናት እንደዚህ ያስደረገችው። አረ ሰላም፣ ተደጋጊ ገና ለገና ፅወን እኔን ታፈቅረኛለች እና ሀናን አስደበደበቻት። መቼም አትይኝም እና ታዲያ፣ ማሪቆስ ይቅርታ። ቅዱስ ቅዱስ ታዲያ እንዴት ብሎ ከመሬት ተነስቶ እንደዚህ ሊያደርግ ይችላል? ማለቴ ምንም አልገባኝም፣ ምንም እየገባኝ አይደለም። እኔ ምን አውቃለሁ? ሰላም ታዲያ ቅዱስ እኮ አልናገርም አለ እንሱ። እንደው ብትገሉትም እንኳ ሊናገር አይችልም። እሱን አውቃለሁ፣ እረዳለሁ። ነገር ግን እኔ በፍጹም አላውቅም። ብቻ እኔ የምፈልገው ሀናንና ሀናን ብቻ ነው፣ እንድትነቃ ነው። እኔም እሱን ነው የምፈልገው፣ እህቴን ነው የምፈልገው ወይዘሮ ሜላት እዝራን ስታየው ደነገጠች። ቆይ ከዚህ በፊት የሆነ ድርጅት ውስጥ ከአባት ጋር እማቀፍ ወይስ አልገባኝም እያለች ስትል እዝራ ግን እውነቱን ደበቃት። ኧረ በፍጹም ያው ምናልባት ተመሳስየብሽ ይሆናል ብሎ ዘወር ሲል፣ ቆይ ይችን ሴትዮ የት ነው እማቃት? እና ይች ሴትዮ ማለት ደግሞ ያሀና እናት ናት ማለትም የአባቴ ተቀናቃኝ ድርጅት፣ አባቴ ታዲያ ከሰረ የሚለው ድርጅት ከነሃና እናት ጋር ነው ማለት ነው። በጣም ግራ ያጋባል እያለ ጥያቄ የፈጠረበት ከዛን ጆሮ ቆይ ምን ሆነህ ነው ዝራ? ማለቴ ሴትየዋን ስታያት በጣም ደንግጠሃል። ከዚህ በፊት ታቃታለክ? የተፈጠረ ነገር አለ እንዴ? ብሎ ሲለው አረ በፍጹም ጆሮ፣ ምንም ነገር አልተፈጠረም አለ። አቶ ኑላዊ ተምቹን ሲያየው በጣም ደነገጠ። ቆይ ምንስ ባልወልድህ አባትህ አይደለሁ? እኔ ስንት ቀን ሙሉ ስፈልግህ አንተ ግን ገና ለገና ያንን ወርቅ አንተ ነው የሰረቅከው ይሉኛል ብለህ እንዴት ትጠፋለህ? እንዴት እንደዝ ታደርጋለህ? እኔ ከሃናና ከአሴር መች ለይቼህ አውቅና ብሎ አለው። እባክህ ይቅርታ አድርግልኝ ፋየው። በዚህ ጊዜ አብሬ ብሆን እጅጉን ደስ ይለኝ ነበር። ነገር ግን እመነኝ፣ እኔም ልቤ በጣም ተሰብሯል። አውቃለሁ እዚህ ሁሉ መዓትና መከራ ውስጥ ያስገባሁህ እኔ እንደሆንኩኝ በደንብ አድርጌ ጠንቅቄ አውቃለሁኝ። ግን ለዚህ ሁሉ ይቅርታ ብቻ ነው። ፋያው እንደዛትበል አትበል እኔ መጀመሪያውኑም ባልሰርቀው በእርግ ፍቅር የእውነቴን ነው ልያዝ አልችልም ነበር። ነገር ግን የሆነው ሆኗል፣ ያለፈውም አልፏል። ስለዚህ እባክህን ይቅርታ አድርግልኝ ብሎ ቢለውም እኔማ ይቅርታ አድርጌልሃለሁ፣ ነገር ግን አንተ መቼ ይቅርታ እንደምታደርግልኝ በፍጹም አላውቅም እንጂ ብሎ አለው። ችግር የለውም እኔ እኮ ይቅርታ አድርጌልሃለሁ። ጆሮ ጆሮና ተምቹ በመገናኘታቸው ደስ አላቸው። ወንድሜ አንተ እኮ ብቻ ነህ የምትፈልገኝ፣ ይሄኛውም አንተ ብቻ እኮ ነው የምትፈልገኝ አለ። የተምቹና የጆሮ ፍቅር እጅጉን ይለያል። ምንም እንኳ በሴቶች ቢከዱ ወንድምነታቸው ጓደኝነታቸው ግን እጅጉን በጣም ደስ ይላል። ወንድምነታቸው መተሳሰባቸው እጅጉን ደስ ይላል። አቶ ኖላዊ ይህን ሲያይ ተመስገን ሀን ይሄ ደግሞ ነገ እስከምትነቃልኝ ድረስ ጾለቴን አደርጋለሁ አለ። ውድ የሌላ መሐመድ ቤተሰቦች የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ሀገራችንን ሰላም ያድርግልን።